ሰላም ሰላም፣ እንዴላችሁ ውድ የላ ፕሮፐርቲ ቤተሰቦች። ዛሬ ደግሞ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ አፓርትመንት የላቸው መጥቻለሁ። ይህ አፓርትመንት ሙሉ በሙሉ ይሸጣል። እጅግ በጣም ቆንጆና ዘመናዊ አፓርትመንት ነው። ውድ የላይ ፕሮፐርቲ ቤተሰቦች ስለዚህ ቤት መረጃ እስከ መጨረሻ የምናስቀኛችሁ ይሆናል። እስከ መጨረሻ እናንተም እንድትከታተሉ በዚሁ እጋብዛችኋለሁ። ተመልስን እንመጣለን። ውድ ተመልካቾቻችን ይሄ ቤት እንግዲህ እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ አፓርትመንት ነው። ግራውንድ መኪና ፓርኪንግ ነው። አንደኛ ላይ የገበያ ማዕከል ነው። ከዛም በላይ እንግዲህ ባለሶስት መኝታ አፓርትመንት ነው። አንድ ፍሎር ላይ አራት አባወራ ይችላል። በአጠቃላይ አስራ ስድስት አባወራዎች ይችላል ማለት ነው። ውድ ተመልካቾቻችን ስድስተኛው ላይ ባለ አምስት መኝታ አፓርትመንት ለብቻው ራሱን የቻለ አለ። እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ አፓርትመንት ነው። ውድ ተመልካቾቻችን እንግዲህ በአጠቃላይ አስራ ሰባት አባወራዎች የሚችል አፓርትመንት ነው፣ ከንግድ ማዕከሉ ውጭ ማለት ነው። ውድ የላይ ፕሮፐርቲ ቤተሰቦች እንግዲህ እንደዚሁ በጣም ቆንጆና ርካሽ የሆኑት ቤቶችን በየቀኑ ይዘን ስለምንመጣ እንግዲህ እንዲትከታተሉ በዚሁ ጋብዛችኋለሁ። ውድ ተመልካቾቻችን ዋጋው በጣም ቅናሽ ነው። እጅግ በጣም በቅናሽ ዋጋ ይሸጣል ማለት ነው። ውድ ተመልካቾቻችን፣ እንግዲህ ስለዚህ ቤት መረጃ አልጨረስንም፣ ይቀጥላል። ውድ የላይ ፕሮፐርቲ ቤተሰቦች ይሄ ቤት እጅግ በጣም ግዙፍ የሆነ ቤት ነው። እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ ቤት ነው። ፊኒሽንግ ይቀራል። እንግዲህ በአጠቃላይ ሰባ ሚሊዮን ብር ጥሪ ነው። አስራ አምስት እጅ ላይ ይፈልጋሉ አምሳ አምስት የባንክ ዕዳ አለበት ማለት ነው። የሚሸጠውን ባንክ ነው። ውድ ተመልካቾቻችን ይህ ቤት እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ ቤት ፊኒሽንግ የቀራው የሚገኘው በአዲስ አበባ ከተማ አዱቅነት የኛ ሰፈር በሆነችው አትሌቶች መንደር ይገኛል። ውድ የላይ ፕሮፐርቲ ቤተሰቦች ዞትር ተከታታዮቼ እንግዲህ ይሄ ቤት እጅግ በጣም በቅናሽ ዋጋ ነው የሚሸጠው። በ70 ሚሊዮን ብር ብቻ ይሸጣል ማለት ነው። እንግዲህ እንድትገዙ በዚሁ እጋብዛችኋለሁ። ቻናላችን ሰብስክራይብ አድርጋችሁ ሁሌ የምንለቃችሁ ቪዲዮዎች እናንተ ጋር እንዲደርስ ማድረግ ትችላላችሁ። ተመልስን መጣን። ውድ ተመልካቾቻችን እንግዲህ ይሄ ቤት ጉዙፍ የሆነው ቤት እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን የሚገኘው ኤል ላይ ነው፣ መንታ መንገድ የያዘው ኤል ላይ ይገኛል። አስራ ስድስት አባወራዎችን የያዘው ከፊት ለፊቱም ጉዙፍ አፓርትመንት አለው፣ ከጎኑም እንደዚሁ አፓርትመንቶች አለው። የቢዝነስ ሴንተር የሆነው እንግዲህ ሰላሳ መንገድ የያዘው አፓርትመንት ነው። ውድ ተመልካቾቻችን እንግዲህ ቅን እንደዚህ አይነት ቤቶች ለመግዛት የምትፈልጉ ወገኖቻችን በስልክ መስመራችን 0911 689665 ላይ ሄሎ ብቻ ነው የሚጠበቅባቸው። የምትፈልጉትን ቤቶች እናገናኛቸዋለን። መሸጥም የምትፈልጉ ወገኖቻችን ቤት ለመሸጥ ቦታ ለመሸጥ፣ እንደዚሁም አፓርትመንቶችን ለመሸጥ የምትፈልጉ ወገኖቻችን በአዲስ አበባ ከተማ አስራ አንዱም ክፍለ ከተማ ስለምንሰራ በዚሁ ቻናል ላይ በሚታገኙት ስልክ 0911 689665 ላይ ሄሎ ካላችሁ ላይ ፕሮፐርቲ ተዘጋጅቶ ይጠብቃችኋል ማለት ነው። ውድ ተመልካቾቼ እንግዲህ ይህንና እነዚህን የመሳሰሉት በጣም በዋጋ ቅናሽ የሆኑ ቤቶችን በየቀኑ ይዘን ስለምንመጣ እንግዲህ ቻናላችን ሰብስክራይብ አድርጋችሁ እንድትከታተሉ በዚህ ጋብዣችኋለሁ። በዓለም ዳርቻ ያላችሁት ወገኖቻችን ቸር ሰንብቱልን። አመሰግናል።